አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። ውድ አሊፍ የዩቲዩብ ቻናል ተከታታዮቻችን በቲክታክ ለምናስተምረው ትምህርት ለእናንተ እንዲሆን አጠር አጠር ያለ ቪዲዮ እያዘጋጀንላችሁ ነው። ዛሬ እንግዲህ የመጀመሪያውን ቪዲዮ ነው። ስለዚህ ይህንን መጽሐፍ ቲክታክ ላይ የምትማሩትን አጠቃላይ የሰላሳ ቀን ትምህርቶችን እዚህ ላይ ቪዲዮ አዘጋጅላችኋለሁ። ይህንን ዩቱብ ቻናል ሰብስክራይብ ማድረግ እንዳይረሳ። ስለዚህ ሁሌም ቀን አንድ ቀን ሁለት እያለን የአሊፍ መማሪያ መጽሐፉን ኢንሻአላህ ቪዲዮ አዘጋጅላችኋለሁ። መጽሐፉን በፒዲኤፍ ደግሞ ማግኘት የምትፈልጉ እዛው ቴሌግራም ላይ በፒዲኤፍ መግዛት ትችላላችሁ። ለማንኛውም ግን እንጀምር ኢንሻአላህ። ቪዲዮን ላይክ እና ሰብስክራይብ ማድረግ አትርሱ፣ ኢንሻአላህ በመጀመሪያ ደረጃ አላማው ምንድን ነው? እንዴት ነው አንድ ሰው ቁርአንን ከአሊፍ ጀምሮ ምንም ማያውቅ ለምሳሌ ለዲን አልኢስላም ወይም ወደ ተፈጥሮ ሃይማኖት የተመለሰ ሰው ቢሆን ከአሊፍ ባታ ጋር ምንም ግንኙነት እንኳን ባይኖረው እንዴት አድርጎ ነው ፊደላትን ከማወቅ አንስቶ ቁርአንን በራሱ ማንበብ የሚችለው? ነው አሊፍ ትምህርት ቤት የሚያዘጋጀው የሶስት ወር ፕሮግራም አለ። እንደምታውቁት ከአንደኛ ዙር ጀምሮ አሁን ሰላሳኛ ዙር ላይ እንገኛለን። በየሶስት ወሩ ቁርአንን ከአሊፍ ጀምሮ ተማሪዎች ቁርአንን ማንበብ በራሳቸው ከፍተው የትኛውም ሱራ ላይ መቅራትን ይለማመዳሉ። ስለዚህ እሱን ነው አሁን ቲክታክ ላይ በየቀ ማታና ጠዋት ባለን ፕሮግራም ላይ የተወሰነ እያስተማርኳችሁ፣ ከዛ ደግሞ አጋዥ የሆነ ቪዲዮ በዚህ ዩቱብ ቻናል ለቅላችኋለሁ። ፒዲኤፉን ደግሞ ከቴሌግራም እየወሰዳችሁ ከቪዲዮ ጋር አብራችሁ እያቀናጃችሁ ማታ ማታ ደግሞ ከኔጋ እየተከታተላችሁ በአንድ ወር ውስጥ ወደ ንባብ ትገባላችሁ ማለት ነው። ያ ማለት ግን ፐርፌክት መሆን አይደለም። ማንበብ መቻል ቢያንስ ምንም ካለማወቅ ፊደልን በራሳችሁ ኢነለዚነ ከፈሩ ሰዋኡን እያላችሁ ወደ ማንበብ የምትገቡበት የአንድ ወር ፕሮግራም ማለት ነው። ስለዚህ የመጀመሪያውን ፕሮግራማችንን ይሄን ይመስላል። አጠቃላይ መጽሐፉ ሰባት ምዕራፎች አሉት። የመጀመሪያው የአረብኛ ፊደል መለየት ነው። የመጀመሪያው አንደኛው የአረብኛ ፊደል መለየት ነው። ስለዚህ ሁሉም ሰው አረብኛ ፊደልን ከለየ በኋላ ነው ወደ ሌሎች ፓርቶች መሄድ የምንችለው። አማርኛ ብንማር ሆያት ነው የምናውቀው። እንግሊዝኛ ቢሆን እንደምታውቁት ነው። ቁርአን ደግሞ በአረብኛ እንደመውረዱ መጠን የምናውቀው መጀመሪያ ከአሮብኛ ፊደላቶች ነው። ስለዚህ እዚህ ጋር ያሉትን የምታየዋቸውን የአሮብኛ ፊደላትን መለየት ነው። አንድ ሰው የአሮብኛ ፊደል ለይቷል ለማለት በመሰረቱ አራት ነገሮች በዋናነት ያስፈልጉታል። አንደኛ፣ እነዚህን የአሮብኛ ፊደላቶች በግርድፉ ማወቅ አሊፍ ባታሳ የምንላቸውን ስማቸውን ማወቅ ነው። ሁለተኛ ደግሞ የአረብኛ ፊደላቶች በቅርጽ ተመሳሳይ ሆነው በሚመጡበት ጊዜ ለመለየት የምንጠቀመው ነጥብ አለ። ስለዚህ ባለ አንድ ነጥብ፣ ባለ ሁለት ነጥብ፣ ባለ ሶስት ነጥብ የሚሉትን መለየት ነው። ሁለተኛ ሶስተኛ፣ እነዚህ የአረብኛ ፊደላትን ብዙ ጊዜ እዚህ ጋር ለምሳሌ ላሳያችሁ፣ በእንደዚህ አይነት መጠን ማወቅ፣ አሊፍ ባታሳ በዚህ ቅርጽ ብዙ ጊዜ ላይጠፋን ይችላል ግን ቁርአን ላይ ሲመጡ እነዚህ የአሮበኛ ፊደላቶች ወይም አሮበኛው እርስ በርሱ ተያይዘው ነው የመጣው። ለምሳሌ ቅድም የከፈትካችሁ የከፈትኩላችሁ ፊደል እና አሁን እዚህ ጋር ያለውን ተመልከቱት። እዚህ ጋር ለምሳሌ የአሮበኛ ፊደላቶቹ እርስ በርሳቸው ምን ሆነዋል? ተያይዘው ነው የመጡት። ስለዚህ እንዴት ነው እንደዚህ ሲቀጣጠሉ ወይም ሲያያዙ ማወቅ የምንችለው የሚለውን ነው። ስለዚህ እንዴት ነው እንደዚህ የምናቀው በዚህ መንገድ ሆነው ሲመጡ እንዴት ነው የአረብኛ ፊደላቶችን መለየት የምንችለው ወይም በአረብኛ ምን መጽሐፍ ትችላላችሁ የሚል ማለት ነው። ስለዚህ ከነዚህ ይሄንን ነው ሶስተኛ፣ አረብኛ አጻጻፍ ወይም እነዚህ የአረብኛ ፊደል ሲያያዙ እንዴት መለየት እንችላለን የሚለውን ነው የምናውቀው ማለት ነው። አራተኛ ጉዳይ የአረበኛ ፊደላቶች የየራሳቸው የሆነ የተጅዊድ አወጣጥ አላቸው። አራተኛ፣ አሁን አንድ ሰው አረብኛ ፊደል ለይቷል ለማለት አራት ቅደም ተከተሎች ያስፈልጋል እያልኳችሁ አደለ። መጀመሪያ ስማቸውን የእነዚህን ፊደላቶች ብያቸዋለሁ። ሁለተኛ ነጥባቸውን፣ ባለ አንድ ነጥብ፣ ባለ ሁለት ነጥብ፣ ባለ ሶስት ነጥብ ያሉትን መለየት ነው። ሶስተኛ፣ እነዚህ የአረብኛ ፊደላቶች ሲጻፉ መለየት ነው ብያችኋለሁ። ሲጻፉ እንዴት ነው መለየት የምንችለው? ወይም ሲቀጣጠሉ ሲያያዙ ማለት ነው። አራተኛ፣ ደግሞ የተጅዊድ አወጣጣቸው ነው። ተጅዊድ ማለት አንድን የአረብኛ ፊደል የሚገባውን ቦታ ጠብቆ ማውጣት ማለት ነው። የአረብኛ ፊደላቶች መኻሪጀል ሑሩፍ፣ የአረብኛ ፊደል መውጫ ቦታዎች በሚል ርዕስ ይኖራል። እሱንም እንደዚሁ በሌላ ክፍል ነው የምናየው። ስለዚህ ሀያ ስምንት የአረብኛ ፊደላቶች አሉ። እነዚህ 28 የአረብኛ ፊደላቶች ከጉሮሮ የሚወጡ፣ ከምላስ የሚወጡ እና ከከንፈር የሚወጡ ብለን ለሶስት እንከፍላቸዋለን። የአረብኛ ፊደል ለምሳሌ ከጉሮሮ ስድስት ፊደል ይወጣል፣ ከምላስ 18 ፊደል ይወጣል፣ ከከንፈር አራት ፊደል አጠቃላይ ሀያ ስምንት ማለት ነው። ታዲያ ግን ለምንድን ነው የተጂውድ ማወቅ ነው? ለምን እዚህ ጋር ለምሳሌ ሶስት መሰረታዊ ነገሮችን እንይ። እዚጋ ለምሳሌ የምታዩት የመጀመሪያው ሳ ነው። እንደምታዩት ይሄ ሳ ነው። እዚጋ ደግሞ ስታዩት ሲን ነው። ከዛ እዚጋ ደግሞ ስንመጣ ሷድ ነው። ሶስቱም ፊደሎች አማርኛም ወይ ኦሮምኛም ብንጠቀም ያው ሷድ፣ ሲን፣ ሳ ነው። እሱ መሰረታዊ ስማቸው ነው። ግን እንደ ተጅዊድ ከሆነ አንደኛ መውጫ ቦታቸው በፍጹም አይገናኝም፣ ይለያያል። ለምሳሌ የመጀመሪያውን ሳን መውሰድ እንችላለን። ሳ ከምላስ ህ ሁለት እርስ መሃል ገብቶ ብለን የምናወጣው ነው። ይህኛው ደግሞ ኖርማልኛ እኛ የምናውቀው አማርኛውን ወይም ሲ ሚራ ሰሚራ ሰሚራ በቃ ነው። ይሄ ደግሞ ሶብ የፉጨት ባህር ያለው ሶብ ይህ ልጅ እኮ ነው እንላለን። ሷ ሷ ነው። አያችሁ እንደ ተጅዊድ ሲሆን እንደ አማርኛ ወይም እንደሆነ እዚህ ጋር እንደንትን ሁሉም ሰ አደረገው አንድ ላይ ነው። እኛም ስንጽፈው እዚህ መጽሐፋችሁ ላይ ያው ሌላ ቋንቋ ስለሌለ ወይ አማርኛም ኦሮምኛውንም ስንጠቀም ያው ሲን ሲን ነው የምንጠቀመው። ግን እንደ ተጅዊድ ሲሆን አወጣጣቸው በፍጹም ይለያያል ማለት ነው። ስለዚህ የእያንዳንዱን የ28ቱን የአረበኛ ፊደል መውጫ ቦታዎችን ነው። ግን አንደስ ደስ የሚል ነገር ነግራችኋለሁ። ከ28ቱ የአረበኛ ፊደላቶች ውስጥ ከ28ቱ የአረበኛ ፊደላቶች ውስጥ ማለት ነው ከ28ቱ ኦልሞስት አስራ ሰባቱ ብዙ ከባድ አይደሉም በቀላሉ ማውጣት የምንችላቸው ወይም ከአረብኛ ከአማርኛ ከኦሮምኛ ቋንቋ ጋር ተቀራራቢ የሆኑ ናቸው። ነገር ግን አስራ አንዱ ትንሽ ፕራክቲስ ማድረግ ያለብን መለማመድ ያለብን ስለዚህ ለዚህም ቪዲዮ ሰራላችኋለሁ። ሁሉንም ዲቴል መግባት ባንችልም እዛው ቲክቶክ ላይ የምንለማመደዋለን፣ እዚ ዩቲውብ ላይ ቪዲዮም ሰራላችኋለሁ። ፒዲኤፍንም ቴሌግራም ላይ ስትገዙ እዛ ላይ ዲቴይል ደግሞ ነገር ታገኛላችሁ ማለት ነው። ስለዚህ ምዕራፍ አንድ ላይ የምናየው የአረብኛ ፊደል መለየት ነው ማለት ነው። ተግባብተን አላለ አሁን እንግዲህ አሁን ምዕራፍ አንድን ጨረስን ማለት ቀጥታ ወደየት ነው የምንሄደው? አንድ ሰው የአረብኛ ፊደልን ለይቷል፣ ሰው ወደ ንባብ ነው የምንሄደው። ንባብ ላይ በቃ አሁን ሐረካ ወይም አናባቢ የምንላቸውን እንዳሰሳለን በቃ። ከዚህ በኋላ እዚጋ ትንሽ ለየት የሚለው ከዚህ በፊት ምናልባት በኑራንያ ወይም ቃይደ ኑራንያ ቀርታችሁ የምታውቁ ከሆነ የሽምደዳው ደደው አሊፍ ፈታ፣ አሊፍ ኪብደ፣ አሊፍ ነዝባ እያልን አይደለም ምንማረው እዚጋ ነው። ትልቁና ሾርት የሆነው መንገድ ያ ሽምደዳ ነው። እዚኛው ጋር ግን ከምትናገሩት ቋንቋ ጋር በማያያዝ አራት ሐረካዎችን ፈትሐን፣ ከስሯን፣ ቦማን፣ ስኩንን እንዴት ማንበብ እንችላለን የሚለውን እናያለን ማለት ነው። ከዛ በኋላ መድ የሚባል ደግሞ ይመጣል። የተነበበውን ድምፅ ደግሞ የምንስብበት ይመጣል። እዛ ደግሞ ክፍል አምስት ተንዊን ድርብ ሐረካ ድርብ ፈተተይን፣ ከስረተይን፣ በመተይን ነው። ከዛ ሸዳ አሁን ስሙ አዳዲስ ሊሆንባችሁ ይችላል ግን በጊዜው እየተገለጠ ቀስ እያለ ነው የሚመጣላችሁ። ምንም ችግር የለው። ከዛ ሐምዘተል ወስል ይልና መጨረሻ ላይ የመጽሐፉን አበቃ ማለት ነው። አሁን እዚህ ጋር ገና ራሱ ከፈትሃ ወደ ተንዊን ስትሄዱ ራሱ ቁርአን ማንበብ እየቻላችሁ መሆኑ ይታወቃችኋል። ከዛ ይሄን መጽሐፍ ስንጨርስ ወደ ሱረቱል በቀራ እንገባና ከአሊፍ ላሚም ጀምረን ደግሞ ተራ በተራ የማንበብ ልምምድ ደግሞ እንደዚሁ እናደርጋለን ማለት ነው። ስለዚህ ይህ የመግቢያ ቪዲዮ ነው። በቀጣይ ምሰራላችሁ የአረብኛ ፊደልን መለየትን ቪዲዮ ሰራላችኋለሁ። ይህንን ቻናል ሰብስክራይብ ማድረግ፣ ላይክ ማድረግ እንዲሁም ወንድሞቻችንን ሼር ማድረግ እንዳይረሳ። አብሬያችሁ የነበርኩት ጀማል ሰይድ ነኝ። እንሻላ ሰላም አለይኩም ወራህመቱላ በረካቱ